አሜሪካንን በግለሰብ ደረጃ እንደሱ የፈተናት እስካሁን ከእናቱ ወዳልወጣ ይህ ሰው እጅግ አስገራሚና የሀገሪቱ መንግስት የሌለው ገንዘብ ለብቻ አካብቷል። ጊዜው ዲሴምበር 1 በ1949 በኮሎምቢያ ከገበሬ አባቱ አቤል ኤስኮባርና ከመምህርት እናቱ ሄርማልዳ ጋፍሪያ አለምን የሚያስለቅሰው ህፃን ከእናቱ ማፀን እያለቀሰ ወጣ። የተወለደውም ከድሃ ቤተሰቦች ሲሆን ከሰባት ልጆች መካከል ለቤተሰቡ ሶስተኛ ልጅ ነበር። የመታወቂያ ስሙ ፓብሎ ኤሚሊዮ ኤስኮባር ጋፍሪያ ሲሆን በቅጽል ስሙ ደግሞ የኮኬኑ ንጉስ እየተባለ ይጠራል። ፓብሎ ኤስኮባር በልጅነቱ ለቤተሰቦቹም ብሎም ለጓደኞቹ የወደፊቱ የኮሎምቢያ መሪ እንደሚሆን ደጋግሞ ይናገር ነው ነገር ግን እድሜው ከፍ እያለ ሲመጣ የኮሎምቢያ ፕሬዚዳንት ከመሆን ይልቅ የህገወጥ ስራዎች ይበልጡን ይስቦት ነበር። የመጀመሪያ የህገወጥ ስራውን የጀመረው ገና የ22 ዓመት ታዳጊ ወጣት እያለ የሰዎችን የመቃብር ድንጋይ ከመቃብር ላይ ነቅሎ እያወጣ እንደ አዲስ ጠርጎና አስተካክሎ በመሸጥ የተከለከለ ሲጋራ፣ የውሸት ሎተሪ ቲኬት፣ የመኪና ስርቆት፣ ሰዎችን በማገትና ለማስመለሻ ገንዘብ በመጠየቅ የውሸት የትምህርት ማስረጃዎች ለሰዎች በመስራት ይሸጥ ነበር። የሚገርመው ፓብሎ ኤስኮባር ለተወሰነ ጊዜ በዩኒቨርሲቲ ደር አውቶኖሚያል ላቲኖ አሜሪካ በተባለ ዩኒቨርሲቲ ተምሮ ነበር። ነገር ግን ትምህርቱን ሳይጨርስ በመሃል አቋርጦ ወጥቷል በ1972 ኮሎምቢያ ሁለተኛ ከተማ በሆነችው ሜድሊን ውስጥ በፓብሎ ኤስኮባር የተቋቋመና በሱ የሚመራ ሜድሊን ካርቴል የሚል ስያሜ ያለው አደንዛዥ ዕፅ የሚመረትበትና የሚቀነባበርበት አሸባሪዎች የተሞሉበት ድርጅትም አቋቋመ። ፓብሎ ኢስኮባር ስራውን በማስፋፋት በአንድ ወቅት የዓለማችን 75% የሚሆነው አደንዛዥ ዕፅ የሚያቀርበው ፓብሎ ኢስኮባር ነበር። ወደ አሜሪካ በቀን ከ15 ቶን በላይ ያቀርብም ነበር። በቀን ከ70 ሚሊዮን ዶላር በላይ፣ በሳምንት እስከ 450 ሚሊዮን ዶላር፣ በዓመት ደግሞ 25 ቢሊዮን ዶላር በላይ በሜድሊን ካርቴል ያገኝ ነበር። በዚህም ምክንያት በፎርብስ የዓለማችን የሀብታሞች ዝርዝር ላይ ለሰባት ተከታታይ ዓመታት ከ1987 እስከ1992 በ30 ቢሊዮን ዶላር የዓለማችን ሰባተኛ ሀብታም ተብሎ ነበር የፎርብስ መጽሔት ይህንን ደረጃ ያስቀምጠው እንጂ ፓብሎ ልጅ የሆነው ኳን ፓብሎ ኤስኮባር ፎርብስን የገመተው ዝም ብሎ እንደሆነ ተናግሮ ነበር። እንዴት አስበው ነው? ፓብሎ ኤስኮባር እኮ በአመት ብቻ ወደ 25 ቢሊዮን ዶላር ገደማ ያገኝ ነበር፣ ሊያውም ቀጥታ በጥሬ ገንዘብ። ፓብሎ ኤስኮባር የ23 ዓመት ወጣት እያለ ከማሪያ ቪክቶሪያ ጋር የፍቅር ግንኙነት ከጀመሩም ከሶስት ዓመት በኋላ በ1976 ጋብቻቸውን ፈጽመዋል። ፓብሎ ኤስኮባር ብሩ በጣም ከመብዛቱ የተነሳ ፓብሎ ራሱ ምን ያህል እንዳለው አያውቅም ነበር። ገንዘቡ ያለ ገደብ ይገባ ስለነበር ፓብሎን ያስጨንቀው የነበረው ገንዘብ ከመሰብሰብ በላይ የት እንደሚደብቃቸው ለፓብሎ የራስ ምታት ነበር። ገንዘቡን በተለያየ መንገዶች ለመደበቅ ሞክረዋል። በጣም ሚስጥሩ በተጠበቀው በታዋቂው የስዊስ ባንክ ለማስቀመጥ ሞክረው ነበር። እሱ አልበቃ ሲላቸው በትልልቅ በርሜሎች እያሸገ ድብቅ ቦታዎች ላይ ያስቀምጥ ነበር። በዚህም ስላልበቃው በገዛቸው በተለያዩ ቤቶች ውስጥ በየጣሪያው፣ በየግድግዳው፣ በየመሬቱ ስር፣ ብቻ ምን አለፋችሁ ቤቶቹ በብር የተሸፈኑ ነበሩ። ሌላው በጣም የሚያስገርመው የሚያገኘው ገንዘብ በጣም ከመብዛቱ የተነሳ ለገንዘቡ መጠቅለያ ላስቲክ በየወሩ እስከ 2500 የአሜሪካን ዶላር ያወጣ ነበር። ለገንዘቡ መጠቅለያ ላስቲክ ብቻ ማለት ነው። ሌላው የሚያስገርመው ነገር ገንዘቡ በእንደዚህ አይነት መንገድ ይደብቅ ስለነበር በእሳት አደጋ፣ በውሃ በአይጦች እየተበላበት በአመት አስር ፐርሰንቱን ያህል ያጣ ነበር። ማንኛውም ሰው የራሱ የቻለ ድክመቶች ይኖሩታል። የፓብሎ ኤስኮባር ድክመቶቹ ቤተሰቦቹ ናቸው። ሚስትና ልጆቹ ከምንምና ከማንም ነገር በላይ አብልጦ ይወድ ነበር። ይህም ደግሞ በተግባር አሳይቷል። በአንድ ወቅት ፓብሎ ኤስኮባር ከፖሊሶች ሽሽት በሜድሊን ተራራ ምሽግ ተደብቀው ሳለ ሴት ልጁ ማኑኤላ በርዷት ወደ ሁለት ሚሊዮን ዶላር ገደማ በማቃጠር ቡርዱ እንዳስታገሰላት ይነገራል። ታዲያ ይህ የሚያሳየው ቤተሰቦቹ ከገንዘብ በላይ ውድ እንደሆኑ አሳይቷል። ፓብሎ ኤስኮባር የኮሎምቢያ ፕሬዚዳንት የመሆን ህልም ስለነበረው ማርች 14 በ1982 የኮሎምቢያ ፕሬዚዳንት በመሆን የኮሎምቢያ ኮንግረስ ላይ ተመርጦ ነበር። ነገር ግን ከሁለት ዓመት በኋላ የፍትህ ሚኒስቴር በሆኑት ላራ ቦሌላ ከኮንግረሱ ፓብሎ ኤስኮባርን ያስወርደዋል። በተራውም ፓብሎ ኤስኮባር የፍትህ ሚኒስቴሩን ላራ ቦሌላን ከዚህ ዓለም ያሰናብተዋል። ፓብሎ ኤስኮባር እንደዚህ አይነት ሰው ነበር። በሱ ቦታ ለፕሬዚዳንትነት እጩ የነበረው ሴዛርን ለመግደል አውሮፕላን ውስጥ ይኖራል ብሎ በማሰብ አውሮፕላኑን አየር ላይ በማፈንዳት በአጠቃላይ የመቶ ሰባት ሰዎችን ህይወት ቀጥፏል። ምንም እንኳን ሴዛር እዛ አውሮፕላን ውስጥ ባይኖርም ፓብሎ ኤስኮባር በህይወት እያለ ከሶስት ሺህ በላይ ሰዎች የመሞት ምክንያት ነበር፣ በቀጥታ በመግደልም በማስገደልም። ፓብሎ ኤስኮባር የማይታዘዙለት ፖሊሶች፣ ዳኞች፣ ባለስልጣኖችን ይገል ነበር። ከፓብሎ ኤስኮባር ጋር መጋጨት የማይታሰብ ነበር። በህገ ወጥ መንገድ ብታገኙትም ሁለት ምርጫ ነበር የሚያቀርብላችሁ ፓብሎ ኤስኮባር፣ ገንዘብ ወይስ ጥይት? የቱን ነው ምርጫችሁ? የሚገርመው ምርጫችሁን ያከብር ነበር ነገር ግን ሶስተኛ ምርጫ አይኖራችሁ ጉቦውን ትቀበላላችሁ ወይ በሌላ በኩል ማች ናችሁ ፓብሎ ኤስኮባር በጣም ሀብታም ከመሆኑ የተነሳ በኮሎምቢያ ኔፓሊስ በተባለች ስቴት 20 ኪሎ ሜትር ስፋት ያለው በውስጡም የግል አውሮፕላን ማረፊያ፣ ሁለት የግል ሄሊኮፕተር ማረፊያ፣ የቆዩ መኪናና ሞተሮች፣ ከአስር በላይ ቤቶች፣ ከ1700 በላይ ሰራተኞች፣ 27 የሰው ሰራሽ ሐይቆች፣ የመኪና የሞተር ሳይክል መወዳደሪያ መንገዶች፣ የበሬ ፍልሚያ አደባባዮች፣ የተለያዩ ፓርኮች በውስጡም የተለያየ አራዊቶች እንደነዝሆን ቀጭኔ፣ ነብር፣ ጉማሬ እና የተለያዩ አራዊቶች ይኖሩበት ነበር። የጦር ሰራዊት አውሮፕላን ሳይቀር ነበሩት። ከጊዜዎች በኋላ ግን ፓብሎ ስኮባር ላይ ነገሮች እየከረሩ መጡ። አሜሪካን የኤስኮባር ጠላቶች እጻ አዘዋዋሪዎችን መርዳት ጀመረች። ሲአይኤ ከኮሎምቢያ መንግስት ጋር በመተባበር ፓብሎ ስኮባርን ለመደምሰስ በርከት ብለው ተነሱ። ኤስኮባርም በዚህ ሰዓት ከሀገሪቱ መንግስት ጋር መደራደር ፈለገ። እሱም ለአሜሪካ አሳልፋችሁ ካልሰጣችሁ የሀገሪቱ አጠቃላይ ዕዳ አስር ቢሊዮን ዶላር እከፍላለሁ አላቸው። ነገር ግን የሀገሪቱ መንግስት በዚህ አልተስማማም። የኮሎምቢያ መንግስት ለአሜሪካ አሳልፋ ከምትሰጥ ከፓብሎ ኤስኮባር ጋር በመስማማት ራሱ ባሰራው ቅንጡ እስር ቤት ለአምስት ዓመት እንዲታሰር ሀሳብ አቀረበችለት። ፓብሎ ኤስኮባርን በመስማማት ቅንጡ እስር ቤት አስገነባ። በዚህም እስር ቤት ውስጥ ለመዝናኛ የሚሆኑትን ነገሮች ካሟላ በኋላ በራሱ እስር ቤት ታሰረ። ይህ እስር ቤት የሚገርማችሁ ነገር በውስጡም የእግር ኳስ መጫወቻ ሜዳ፣ የመጠጥ ባር፣ ጃኩዚ፣ የውሃ ፏፏቴ፣ እዛ ውስጥ ሆኖ ለመስራት የሚያመቸው የተደላደለ ቢሮ ስራውን እያቀላጠፈ፣ እንደውም መንግስት ያደረገለት እሱን ከውጭ ጠላቶች እንዳይገሉት የመጠበቅ ስራ ነበር የተሰራለት። የወንጀል ስራውም ከቀን ወደ ቀን እየባሰ ሲመጣ፣ እዚህም ሁኔታ የተበሳጨው የኮሎምቢያ መንግስት ፓብሎ ስኮባርን ከግል እስር ቤት ወደ መንግስት እስር ቤት ሊያዘዋውሩት እንደሆነ ፓብሎ ስኮባር ቀደም ብሎ ስለደረሰበት ሁለት ጠባቂዎችን ገድሎ ከእስር ቤት አመለጠ። በዚህም ሰዓት ከተማው ላይ ትልቅ ብጥብጥ ተነሳ፣ ብዙ ሰዎች አለቁ። ፓብሎ ኤስኮባርም ይኖራል ተብሎ የታሰቡበት ቦታዎች እንዳለ ሲአይኤ እና የኮሎምቢያ መንግስት በጋራ በመሆን ቢፈልጉትም ሊያገኙት አልቻሉ። ፓብሎ ስኮባር አረመኔ ሰው ቢሆንም አንዳንድ የኮሎምቢያ ሰዎች ግን ይወዱት ነበር፣ በጣም ይረዳቸውም ነበር። ከእነዚህም ውስጥ ሆስፒታል በመገንባት በርካታ የመኖሪያ ቤቶችን ገንብቶ ይሰጥ ነበር። በየመንገዱ ብር ለድሆች ይበትን ነበር። እሱ ብቻ ሳይሆን ወደ ሰባ አካባቢ የህዝብ የእግር ኳስ መጫወቻ ሜዳ ሰርቶላቸውም ነበር። በዚህም ምክንያት በአሁኑ ሰዓት በሜዲን ሰፈር በየግድግዳው የፓብሎ ስኮባር ምስሎች ይገኛሉ። ፓብሎ ስኮባር በተለያዩ መንገዶች አደንዛዥ እጾችን ያስገባ ነበር። መጀመሪያ በተሽከርካሪ ጎማዎች ውስጥ እያደረገ ከድንበር ያሳልፍ ነበር። ነገር ግን ከትንሽ ጊዜ በኋላ ድንበር ጠባቂዎች አደንዛዥ እጽ የሚያሸቱ ውሾች ሲጠቀሙ ሽታውን ለማደናበር ባሳዎች ውስጥ ጨምሮ ጎማ ውስጥ በማድረግ ያሳልፍ ነበር። ሌላው ደግሞ በጣም ከባድ የሆኑ ሁለት መንገዶችን ይጠቀም ነበር ፓብሎ ስኮባር። አንደኛው በጣም በሚዘገንን መንገድ እርጉዝ ሴቶችን በመጠቀም የማለስለሻ ዘይቶችን በመቀባት በአንዴ እስከ አምሳ እሽግ እንዲውጡ ያደርጋቸው ነበር። እነሱም በብዙ ክፍያ ተታለው ያደርጉት ነበር። ይህም መንገድ የሚጠቀመው እርጉዝ ሴቶች ክስሪ ኤክስሬ አይፈተሹም፣ ለልጃቸው ጤንነት ሲባል። ስለዚህ ይህን መንገድ በመጠቀም ያለምንም ችግር ያሳልፉ ነበር። ሌላው የሚያስገርመው መንገድ ደግሞ በጅንስ ልብሶች በማድረግ ያሳልፍ ነበር። በጅንስ ልብሶች ስላችሁ በልብሶቹ ኪስ ማለት አይደለም። አደንዛዥ እጾቹን በፈሳሽ መልክ በማዘጋጀት ከጅንስ ሱሪው ጋር ጠምቀው አሽገው ይልኩ ነበር። ገዢዎቹም ጅንሱን ከተቀበሉ በኋላ ለየት ባለ ኬሚካል በመጠቀም አደንዛዥ እጹን በመለየትና በማውጣት አድርቀው በቀላል መንገድ ያገኙት ነበር። ጭንቅላታቸው ለመጥፎ ነገር ተጠቀሙት እንጂ የሚገርም ኬሚስትሪ ማለት ይሄ ነው። ሆኖም ከትንሽ ጊዜ በኋላ ዲሴምበር 1 በ1993 ቀን የፓብሎ ኤስኮባር ልደት ነበር። 44ተኛ ዓመቱን ከአንድ ጠባቂው ጋር አክብረው በነጋታ ከሚስቱ ጋር በስልክ እያወራ ሲአይኤ እና የሀገሪቱ መንግስት ስልኩን በመጥለፍ ያለበትን ቦታ አውቀው ዲሴምበር 2 በ1993 ፓብሎ ኤስኮባር ለማደን በተደረገው ሙከራ ፓብሎ ኤስኮባር ለመሸሽ ቢሞክርም በሸክላ ጣሪያው ላይ ከጠባቂው ጋር በመሆን በተከፈተው ተኩስ ፓብሎ ኤስኮባር ማን እንደገደለው እርግጠኛ የሆነ ነገር ባይኖርም ፓብሎ ኤስኮባር በጆሮ በኩል በጥይት ተመትቶ ህይወቱ ሊያልፍ ችሏል። የሞተውም በፖሊሶች ሳይሆን ራሱን አጥፍቶ ነው ይባላል። ምክንያቱም በአንድ ወቅት ፓብሎ ከፖሊሶች ማምለጥ የማልችል ከሆነ ራሴን አጠፋለሁ ብሎ እንደተናገረ ሰዎች ያወራል። የቀብሩ ሰዓት ከ25000 በላይ ሰዎች ነበር የተገኙት። ያሁላ ህዝብ ይወደዋል አይወደውም፣ ለብዙ ሰዎች ጥያቄ ነበር። ቤተሰቦቹም ሀገሩን ለቀው ወደ ሌላ ሀገር ሄዱ። ፓብሎ ኤስኮባርም ከሞተው በኋላ የኤስኮባር የስራ ተቀናቃኞች የተለያዩ የዓለማችን የኤስኮባር ገንዘብ ለማደን ከተለያዩ ዓለማት ሰዎች እየመጡ ይፈልጋሉ እስካሁን ድረስ ወንድም ሮበርቶ ኤስኮበር በጻፈው መጽሐፍ የኤስኮባር ገንዘብ እስካሁን ተገኝቶ አላለቁ። በየጊዜው ፓብሎ ኤስኮባር በኖረባቸው አካባቢዎች ሰዎች የደበቃቸውን ገንዘብ እያገኙ ነው። ገንዘብ ስላችሁ ወርቆችንም ያጠቃልላል። ኖቬምበር በ1989 ላይ በኮሎምቢያ በ37 በርሜል ሙሉ የተቀበሩ የፓብሎ 4 ሚሊዮን ፓውንድ ሊገኝ ችሏል። በቀጣይ ዓመት ደግሞ 25 ሚሊዮን ፓውንድ ከ150 ኪሎ ግራም ወርቅ ጋር አብሮ መገኘት ችሏል። 2009 ላይ ደግሞ ፓብሎ ለስራ የሚጠቀምባቸው ደኖች ውስጥ ከአንደኛው አምስት ሚሊዮን ፓውንድ ተገኝቷል። በ2015 ደግሞ 450 ሚሊዮን ፓውንድ የሚሆን በ65 ዓመት እድሜ ባለው ገበሬ ሊገኝ ችሏል። ገንዘቡ የሚያገኘው ለእርሻ ስራ መሬት በሚቆፍርበት ወቅት ነው። በቅርቡ 2020 ላይ የፓብሎ ኤስኮባር አጎት ልጅ በፓብሎ ኤስኮባር የድሮ ቤት ውስጥ እየኖረ ሳለ በጥርጣሬ የቤቱን ግድግዳ አፍርሶ ሲመለከት 18 ሚሊዮን ዶላር ከተወሰኑ ወርቆች ጋር ማግኘት ችሏል። ወደፊትም በርካታ ገንዘቦችና ወርቆች እንደሚገኙ ብዙ መረጃዎች ይጠቁማሉ። ስለ ፓብሎ ስኮባር ታሪክ መዋቅ ከፈለጋችሁ ኔትፍሊክስ ሲሪስ ላይ ናርኮስ የተባለው ሲሪስ ላይ ማግኘት ትችላላችሁ። ይህም መረጃ ለማጠናቀር የተወሰነ ተጠቅሚዋለሁ። በቀጣይ አንደኛና ሁለተኛ የዓለም ጦርነት ከመጀመሪያ እስከ መጨረሻ ድረስ ጥርት ያለ ቪዲዮ ይዤላችሁ እመጣለሁ። ለዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። እንደዚህ አይነት መረጃ በፍጥነት እንዲደርሳችሁ የደወል ምልክቷን መጫን እንዳትረሱ። ሀሳብ አስተያየታችሁ፣ እንድሰራላችሁ የምትፈልጉት ሀሳብ ካለ ኮመንት ሴክሽን ላይ አስቀምጦልኝ በፍጥነት የምመልስ ነው የሚሆነው። ስለተከታተላችሁ አመሰግናለሁ። መልካም ጊዜ